እንደ ሆቴል ምድጃ እሳት የማያጣው የመካከለኛው ምስራቅ ከሰሞኑን አስፈሪ ነበልባል እየተንቀለቀለበት ነው እስራኤል ቴሄራንን መደብደቧን የቀጠለች ሲሆን በደቡባዊ ቡሻር የሚገኝ ጋዝ ማውጫን ጨምሮ በርካታ ስፍራዎች ላይ ጉዳት አድርሳለች ኢራን በአንጻሩ በሃይፐርሶኒክ ሚሳይሏ ትላንት ሌሊቱን ቴላቪቭ፣ ሃይፋ፣ ባቲያም እና ሬሄቮት ከተሞችን ደብድባለች። የሁለቱ አገራት የጦር አመራሮች መግለጫዎችን ያወጡ ሲሆን ሂዝቦላም ለኢራን ወግኖ የዛቻ መግለጫ አውጥቷል። ይህ የሂዝቦላ መግለጫ ደግሞ ሌሎች አገራትን ወደ ጦርነቱ እንዳይስብ ተሰግቷል። አሜሪካንን ጨምሮ በርካታ አገራት ወደ ጦርነቱ እንዲገቡ የምትወተውተው እስራኤል እስካሁን የሐሳቧ አቪቭ ሹማምንቶችን አስጨንቋል። ዶናልድ ትራምፕም ትላንት እኩለ ሌሊት ላይ ጦርነት ውስጥ አንገባም የሚለው አቋማቸውን በድጋሚ ማንጸባረቃቸው ጦርነቱን ብቻዋ ለማትወጣው ለእስራኤል ከባድ መርዶ ሆኗል። የሲአይ አናሊስቱ ማገርነር በበኩሉ ኔታንያሁ ስልጣኑን ለማራዘምና ከእስር ቤት ለመዳን ሲል ለራሱ ህልውና ብሎ የጀመረው ጦርነት ነው ብሏል። የታሪክ ሊቁ ሚሻመር በበኩላቸው ትራምፕ በጦርነት ውስጥ አንገባም በሚለው አቋማቸው ከቀጠሉ

ሁሉም ሰው ቤት መግዛት ይፈልጋል። የሁሉም ቤት ፈላጊ ጭንቀት ቤቱን በትክክለኛ ጊዜና ሰዓት ገንብቶ ሊያስረክቡ የሚችል ታማኝ ድርጅት ማግኘት ነው። የአንጋፋው ጊዮን ጋዝ እና ጊዮን በረኪና ስምንተኛት ኩባንያ የሆነው ጊዮን ሆምስ ሪል ስቴትስ በመሃል ቦሌ ወሎ ሰፈር በሃያ ሺ ካሬ ላይ ያረፈ ውብና ቅንጡ የመኖሪያ መንደርን እየገነባ ይገኛል ግንባታቸውን ዘጠና ፐርሰንት ካደረሳቸውና በስድስት ወር ጊዜ ውስጥ ከሚረከቡ ቤቶች በተጨማሪ በአስር ወር ጊዜ ውስጥ ብቻ ግንባታቸውን ሰባ ፐርሰንት በማድረስ ታማኝነት ነው። ሲሆን አስመስክሯል። እናሁን ደግሞ አራተኛ ብሎኩን ለሽያጭ ማውጣቱን ስንገልጽ በታላቅ ደስታ ነው። ከባለ አንድ መኝታ ጀምሮ እስከ ባለ አራት መኝታ ቤት በ10 ፐርሰንት ቅድመ ክፍያ ከምቹ አከፋፈል ጋር በሽያጭ ላይ ይገኛል። ቀድሞ ለሚመጡ ውስን ደንበኞችም እስከ 25 ፐርሰንት ታላቅ ቅናሽ አዘጋጀ በመሆኑ ዛሬውን በመምጣት ተጠቃሚ ሁኑ። ለበለጠ መረጃ 0932 8416 46 ሰላም በመላው ዓለም የምትገኙ ውድ የመሽዋለኪያ ቤተሰቦች፣ በዛሬው መሰናዷችን ተፋፍሞ ስለቀጠለው ስለ እስራኤልና ኢራን ግጭት እንዲሁም በዛ ዙሪያ ስላሉ ጉዳዮች እናወጋችኋለን። የኢራን ቅዳሜ ምሽት አሜሪካም ሆነ እስራኤል ያልታጠቁትን ከድምፅ ፍጥነት በአምስት እጥፍ ይቀድማል የተባለውን ፋታ ሃይፐርሶኒክ ሚሳኤልን ቴላቪቭ ላይ ተኩሳ ጉዳት ማድረሷ የሁለቱ ጦርነት መካረሩን የሚያመላክት ነው ተብሏል። በጥቃቱም እስራኤል ከ60 በመቶ በላይ የኃይል አቅርቦቷ ተቋርጧል። ሁለቱ ሀገራት ተራ በተራ አንደኛው የሌላውን ከተሞች በሚሳኤልና በጦር ጀቶች እያወደሙ መጋጨታቸውን ቀጥለዋል። ትላንት አመሻሹን ደግሞ እስራኤል ሌላ ዙር ጥቃት ፈጽማለች። ቴላቪቭ በርካታ ውድመትን ያስከተለ ጥቃት በኢራን ላይ መፈጸማውም ተነግሯል። ፕሬስ ቲቪ እንደዘገበው ቅዳሜ አመሻሽ እስራኤል ከ150 በላይ ቦታዎች ላይ ጥቃት ፈጽማ በደቡባዊ ቡሻር ግዛት ውስጥ የሚገኝ ጋዝ ማውጫን ጨምሮ በርካታ ቦታዎች ላይ ጉዳት እንዳደረሰችና በጥቃቱ ሀያ ሕፃናትን ጨምሮ ወደ 60 የሚጠጉ ሰዎች መገደላቸውን ገልጿል። እስራኤል ከ80 በላይ ኢላማዎች ላይ ጥቃት የሰነዘረች ሲሆን ከነዚህ ውስጥም የኢራን መከላከያ ሚኒስቴር ቅጥርና የኢራን የኒኩለር ፕሮጀክት ዋና ቢሮ ይገኙበታል። በማህበራዊ ሚዲያ ላይ የታ እያሳየ ያለውና ሴኔን ያሰራጨው ቪዲዮ ላይም በቡሻር ግዛት በጋዝ ማውጫው ፍንዳታ ሳቢያ ከፍተኛ ቃጠሎና ጭስ እንደተከሰተ እየታየ ሲሆን ሮይተርስ በበኩሉ የጥቃት ጥቃት ከእስካሁኑ እየከፋ እንደሆነ ገልጿል። የእስራኤል መከላከያ ሚኒስቴር ደግሞ ለኢራናውያን በፋርስ ቋንቋ ከወታደራዊ ቀጠናዎች ይርቁ ዘንድ የፕሮፓጋንዳ መልእክቱን አስተላልፏል። ይህ የሁለቱ ሀገራት የጦርነት ጅምር የንጹሐን ዜጎችን ሕይወት በመንጠቅ ብቻ ሳይገደብ ብዙ ውድመቶችን የሚያደርስ ነው ተብሏል። እነዚህ ሀገራት አሁን የጀመሩት ጦርነትም ባለፉት አስርት ዓመታት በተለያየ ጊዜያት ከገቡባቸው ግጭቶች ሁሉ እጅግ ከባዱና ረጅም ቀናትን ያስቆጠረው ሲሆን በቀጣይ ቀናትም አሜሪካ፣ ሩሲያ፣ ቱርክ፣ ሳውዲ አረቢያና ሌሎች ሀገራትም ሊገቡበት ይችላሉ የሚለው የበርካቶች ስጋት ሆኗል። ይህን ርቀው ያሰቡ በርካታ ሀገራትም ግጭቱ እንዲቆም እየወተወቱ ነው። ጦርነቱን እስራኤል ለምን ጀመረች የሚለው የበርካቶች ጥያቄ ሲሆን የሀገሪቷ መሪ ቤንያሚን ኔታንያሁ እስራኤል ጥቃቱን ለመሰንዘር ከዓመት በላይ እንደተዘጋጀችበትና ምክንያታችን ደግሞ ኢራን ለሕልውናችን ስጋት ስለደቀነችብን ነው በማለት ፍጹም ለጦርነት የማያበቃ ምክንያትን ሰጥተዋል። ይህ የኔታንያሁ መግለጫም ሰውየው በቅርቡ የስልጣን ዘመኑ ስለሚያበቃ ስልጣን ሲለቅ እስር ቤት እንደሚገባ ጠንቅቆ ስለሚያውቀው የስልጣን ጊዜውን ለማርዘምና ከእስር ለማምለጥ የመዘዘው ካርድ ነው በማለት የቀድሞው የሲአ አናሊስት ሪክ ማገበርን ተናግረዋል። እርሱ ስልጣን ሲለቅ ለሱና ለባለቤቱ የተዘጋጀ እስር ቤት በቴላቪቭ እንደሚገኝ ያውቃል። ከሰራው በርካታ ጥፋት አንጻር መጨረሻው እስር ቤት እንደሆነ እርሱም ሌላውም ሰው ያውቀዋል። ስለዚህ ያለው አማራጭ ይህን ጦርነት ጀምሮ ስልጣኑን ማራዘምና ከባድ የሆነ ዘላቂ ቀውስ መፍጠር ነው። በሁለቱ ሀገራት ግጭ ዙሪያ አስተያየታቸውን የሰጡት የታሪክ ምሁሩ ፕሮፌሰር ሚሻመር እስራኤል ጦርነቱን የጀመረችበት ዋና ምክንያት አሜሪካና ኢራን የጀመሩትን ጥሩ ድርድር ለማደናቀፍ እንዲሁም ደግሞ በዋናነት አሜሪካንን ወደ ጦርነቱ አስገብታ ትልቅ ጦርነትን ለመፍጠር ነው ብለዋል። እስራኤልን ጦርነት የጀመረችው በአሜሪካና በኢራን መካከል በሰላም እየተከናወነ የነበረውን ድርድር ለማቋረጥ እንዲሁም ደግሞ አሜሪካንን ወደ ጦርነቱ አስገብታ የተቻለውን ያህል ቀውስ ለመፍጠር ነው። የእነሱ መንግስት፣ ሁሌም ሰውን የመፍጀትና እልቂት የመፍጠር ፍላጎት ያለው እኩይ መንግስት ነው። ደግሞ ደጋግመውን ነገሩ በሰላም መቋጨት አለበት እያሉ ያሉትና ተቆጥሮ የአሜሪካ መሪዎች በተለየ መልኩ ልክ እንደ ጆን ኤፍ ኬኔዲ ጸረ ጦርነት የሆነ አቋም ያላቸው ዶናልድ ትራምፕ እስካሁን አሜሪካንን ወደ ጦርነት ያላስገቡ ሲሆን ባሳልፍናቸው ቀናት በሰጡት መግለጫ ለእስራኤል ወገንተኝነታቸውን ማንጸባረቃቸው ተቃውሞን አስከትሎ ነበር። ያም ቢሆን ግን እስካሁን አሜሪካንን በጦርነት ውስጥ አላስገቡም። በቀጠናው በተለያዩ የአሜሪካ ቤዞች ውስጥ የሚገኙ አሜሪካውያን የጦር አባላትን ለመጠበቅ ትኩረት እንደሚያደርጉ ገልጸዋል። ዋና ጸሐፊው ማርኮ ሩቢዮም እኛ በፍጹም የእስራኤል ጥቃት ላይ አልተሳተፍንም የእኛ ብቸኛ ዓላማ በጦር ቤዛችን የሚገኙ ሰራዊቶቻችንን ደህንነታቸውን መጠበቅ ነው ማለታቸው ይታወሳል። ትላንት እኩለ ሌሊት ካለፈ በኋላ ደግሞ ዶናልድ ትራምፕ አሜሪካ እስካሁን እዚህ ጦርነት ውስጥ የመግባት ምንም ፍላጎት የላትም የጦርነቱም አካል አቶንም ብለዋል። ጦርነቱ ከተጀመረ በኋላ ለመጀመሪያ ጊዜ ሂዝቦላ ትናንት ባወጣው መግለጫ እስራኤል ኢራን ላይ ባደረሰችው ጥቃት ሁሉም ቀይ መስመሮች ታልፈዋል፣ አደገኛ የሆነ ጥሰትም ተፈጽሟል በማለት እስራኤልን ያወገዘ ሲሆን ከኢራን እስላማዊ ሪፐብሊክ አመራርና ከህዝቡ ጎን ያለው ሙሉ አጋርነትንም ገልጿል። ሂዝቦላ በመግለጫው ጥቃቱ ኢራንን አያዳክምም፣ ይልቁንም ሉዓላዊነቷንና ደህንነቷን ለመጠበቅ ያላትን ቁርጠኝነት ያጠናክራል እኛም በቅርቡ እስራኤል ላይ ጥቃትን ፈጽማለን ብሏል። የነ ሲአይኤ እና የነ ሞሳድጅ ምን ያህል የረዘመ እንደሆነና እነ ሂዝቦላን እነሱ እንዴት እንደመሰረቷቸው ባለፈው ዝግጅታችን የሂላሪ ክሊንተንን ንግግር አያይዘን ማቅረባችን የሚታወስ ነው። ይህን የሂዝቦላ መግለጫና የጥቃት ፈጽማለው ዛቻን ተከትሎም በርካቶች እስራኤልን እንዳሰበችው በእነዚህ ቀናት ውስጥ አገራት ወደ ጦርነቱ ስላልገቡ ሂዝቦላ ግጭቱ ላይ ቤንዚን የሚያርከፈክፍ መግለጫ እንዲሰጥ አድርጋ ሀገራትን አስገዳጅ በሆነ መልኩ ወደ ጦርነቱ ለማስገባትና የመሩትን ጦርነት ከባድ ለማድረግ ያላትን ውጥን ለማሳካት ነው ብለዋል። ትላንት ምሽት የኢራን ኢታማጆር ሹም ሜጀር ጀነራል አሚር ሃታሚ በእስራኤል በተያዙ አካባቢ የምትገኙ የፍልስጤም ወንድሞች የራሳችሁን ጥንቃቄ አድርጉ በማለት ጥሪ አስተላልፈዋል። ጀነራሉ አክለውም በተቻለ መጠን ከኒውክለር እና ከኃይል ማመንጫዎች፣ ከጨረርና ከምርምር ማዕከላት እንዲሁም ደግሞ ራዲዮ አክቲቭ ቁሳቁሶች ከያዙ አካባቢዎች እንድትርቁ ለማሳሰብ እንወዳለን ብለዋል። ሰርዘሚንየ እሽቃሊ ታርክ ኮኒድ ችራ ከ በቶር ቀት ከመሬት በታች ያሉ መጠለያዎች ለጽዮናውያን ደህንነት አስተማማኝ ቦታ አይደሉም። የተወረረችው ምድር ወደፊት ለመኖር ምቹ ስለማይሆኑ ምድሪቱን ለቀው እንዲወጡ እንመክራለን። እነዚህ ሰዎች እየፈጸሙብን ላለው ጥቃት ጠንካራ ጸፋ መስጠት የምንጀምረው ከዚህ በኋላ ነው። በተመሳሳይ ትላንት ምሽት የእስራኤል መከላከያ ሰራዊት ኃላፊው ኢያል ዛሚር በሰጠው መግለጫ በእርግጥም የእስራኤል ብቸኛ ዓላማ ጦርነት መጀመር እንደሆነ የሚያሳብቅ ነበር። ኃላፊው ዛሚር በመግለጫው ላደረግነው ነገር ከባድ ዋጋ መክፈላችን ስለማይቀር እናንተ እስራኤላውያን ከኛ የሚሰጣችሁን መልእክት ነቅታችሁ ጠብቁ ብሏል። אנחנו נמצאים בעיצומו של אתגר שונה מזה שאורגנו אליו. የዳኑ ሽዩ መሔሪም መምሽም ትሲባ ለካ እኛ ጥቃቱን ይራር ላይ ስንፈጽም ከባድ ዋጋ እንደሚያስከፍል እናውቃለን። ከዚህ አንጻር ሕዝባችን ከፍተኛ ጥንቃቄ ልታደርጉ ይገባል። እኛ በየወቅቱ የምንሰጣቸው መግለጫዎችንም እየተከታተላችሁ ከዛ አንጻር ተንቀሳቀሱ። በነገራችን ላይ የጦር አዛዡ መልእክት በዚህ መልኩ ጠበቅ ያለ ባይሆንም የተለያየ ዜግነት ባላቸው የሀገሪቷ የጦር ሰራዊት አባላት በኩል በተለያዩ ቋንቋዎች በማህበራዊ ሚዲያ እንዲሰራጭ የተደረገ ሲሆን የአማርኛው መልእክት የሚከተለው ነው። አስረኝ የተከበራችሁ የሀገረ እስራኤል ነዋሪዎች በሙሉ ቀደም ሲል እንግዲህ አንድ መልእክት ተቀብለናል። ሁላችንም እንግዲህ ይህ መልክ ስንቀበል በአደጋ መከላከያ መጠለያ ክፍል አካባቢ እንድንሆን የሚያዝ መረጃ ነው። ይህ ማለት እንግዲህ ብዙ እንቅስቃሴዎችን ጉዞዎችን መቆጠብ ያስፈልጋል። አሁን መሆን ያለብን በአደጋ መከላከያ። የኢራን ጦር ትናንት ሌሊቱን በቴላቪቭ በሃይፋ በባቲያም እና በረሄቮት ከተሞች ከፍተኛ ጥቃትን የሰነዘረ ሲሆን በተለይ ሀይፋ ወደ መመታቱ እስራኤልን ከባድ ዋጋ የሚያስከፍል ኪሳራ ነው ተብሏል። በትላንትና ሁለት ኢራን የእስራኤል ደህንነት የልብ ትርታ ነው የሚባለውን ዊዝማን የሳይንስ ተቋምን በሚሳኤል ማውደሟ ተገልጿል። የአንዱ ዘ ኢኮኖሚክስ ታይምስ እንዳስነበበው በሪዮ ቮት የሚገኘው ዊዝማን የሳይንስ ተቋም የእስራኤል ደህንነት የቴክኖሎጂ ጉዳዮች የጀርባ አጥንት እንደሆነ ይታወቃል። የእስራኤል ባለሥልጣናትም በዚህ ህንፃ ግቢ ውስጥ ጉዳት መድረሱንና መውደሙን አምነዋል። በምሽቱ የኢራን የሚሳኤል ጥቃትም ላብራቶሪዎችን የያዘ ህንፃም በእሳት ተያይዟል። በዚህ የጥናት ማዕከል የደረሰው ጉዳት ሳይስፋፋ ለመቆጣጠር የአስቸኳይ ጊዜ ሰራተኞች ደርሰው ከፍተኛ ርብርብ አድርገዋል። ምንም እንኳን ከተቋሙ መረጃዎች ባይወጡም በዕብራይስጥ ቋንቋ የሚሰሩ ሚዲያዎች ምናልባት በህንፃው ስር የተቀበሩ ሰዎች ሊኖሩ ይችላሉ በሚል ፍርስራሾችን ማንሳት መቀጠሉን ገልጸዋል። የተቋም በ1926 የተቋቋመ ሲሆን በባዮሎጂ በኬሚስትሪና በሰው ሰራሽ አስተውሎት ዘርፎች ዝነኛ እንደሆነ ይነገርለታል። ኢራን ከአራት አስርት ዓመታት በላይ ከዓለም ጋር እንዳትገበያይ ጦሯን ማጠናከሪያ ጦር መሳሪያዎችን እንዳገዛ ከባንክ እስከ ታንክ ምንም ነገር እንዳይኖራት ከአሜሪካ እስከ የአውሮፓ አባል ሀገራት በማዕቀብ ያልተረባረበባት አልነበረም። በዙሪያዋ አሜሪካና የአውሮፓ ሕብረት ሀገራት ያልተከሉት የጦር ማዘዣ ቤዝ ከአያቶላ ኮሚኒ በስተቀር ያልገደሉባት መሪ፣ ያልሸረቡባት ሴራ፣ ያልፈጸሙበት የጥቃት አይነት የለም። ኢራን ግን በሚያስደንቅ መልኩ ሁሉንም ከመቋቋም አልፋ ልጆቿን አስተምራ እጅግ ሊሂቃን ማድረግ ችላለች። ብዙ ጊዜ የኢራን ምሁራኖች የሌሉበት ሀገር የለም ሲባል ማድመጥም የተለመደ ነው። በእነዚህ ልጆቿ ተጠቅማም ከክላሽ እስከ ባላስቲክ ሚሳኤልና ትልቁን ኒውክለር መታጠቅ ችላለች። ኢራን የምዕራባውያኑን ጥቃቶች ተቋቁማ ትጥቆቿን ማምረት የቻለች ሲሆን ለመሳሪያዎቿ ማካማቻ የሚሆንም በአጠቃላይ እስከ 5000 ኪሎ ሜትር የሚጠጋ የመሬት ስር ከተማና ከምድር በታች መቶ ሜትር ጥልቀት ያላቸው በርካታ ሸለቆዎችን መስራቷን ከወራት በፊት ባደረስናችው ፕሮግራም ማቅረባችን ይታወሳል። በኢራን አቅም ዙሪያ አስተያየታቸውን የሰጡት አሜሪካዊው ኮሎኔል ዳግላስ ማግሮገር ብዙዎች ኢራን የዛሬ 46 ዓመት እንደነበረችው አሁንም እንደዛው ናት በማለት የሚናገሩት ፍጹም ስህተት ነው ብለዋል። Well, Judge, you and I know that's not true. Iran is a very different country today from what it was 46 years ago. ብዙ የፖለቲካ ተንታይነን የሚሉ ሰዎች ኢራን 1946 ላይ እንደቆመች ነው ብለው ያወራሉ። ይህ ግን ፍጹም ስህተት ነው። ኢራን ከፍተኛ ጥረት አድርጋ ራሷን አዘምናና ጠንክራ የትኛውንም ሀገር መገዳደር የምትችል ናት። በአሁኑ ሰዓት የሁለቱን ሀገራት የጦር መሳሪያ አቅም ካነጻጸርን በጦር አውሮፕላኖች እስራኤል 360 ሲኖሯት ኢራን 340 ጀቶች አሏት። ቢሆንም ግን የኢራን የጦር ጀቶች በማዕቀቡ የተነሳ የመለዋወጫ እጥረት ስላለባቸው ኢራንን ፈተና ውስጥ ሊጥላት ይችላል እየተባለ ነው። ምንም እንኳን ሁለቱ ሀገራት በባህር ላይ ሊዋጉ የሚያስችላቸው ቅርበት ባይኖርም ኢራን ከእስራኤል የበለጠ ቁጥር ያላቸው የጦር መርከቦች አሏት። በህዝብ ብዛትና በእግረኛ ወታደሮች ቁጥርም ቢሆን ኢራን በብዙ ጥፍ እስራኤልን ትበልጣለች። እነዚህ ሁሉ ልዩነቶች ቢኖሩም የሰሞኑን የጦር ምትትሮሽን ውጤት ለመገመት ግን በእጅጉ አዳጋች ነው ተብሏል። ምክንያቱም ድንገት የእስራኤል ፍላጎት ተሳክቶ በግጭቱ እየተሳቡ ወደ ተሳታፊነት የሚገቡ ሀገራቶች ከኖሩ ሁኔታው ተገማች አይሆንምና። ትላንት ረፋድ ላይ ቤንያሚን ኔታንያሁ ለኢራናውያን መልእክት ያስተላለፉ ሲሆን ኔታንያሁ ኢራናውያንን መንግስታችሁን በአመፅ ጣሉ ሲሉ ተናግረዋል። ኔታንያሁ አክለውም ኢራናውያን ታላቅ ህዝቦች ናቸው፣ ይህ መንግስታቸውም አይመጥናቸውም በማለት በብዙዎች ዘንድ ለትዝብት የዳረጋቸውን ተማጽኖ አቅርበዋል። ሰ ግ ግ ንት ንስ ዩ ዩሰርፕ የኢራን ስትራቴጂካዊ ደጋፊዎች ደግሞ ለኢራን ጠቃሚ ያሉትን ካርድ ጠቁመዋል። ኔታንያሁ የጀመሩትን ጦርነት ጥቂት የማይባሉ የእስራኤል ዜጎችና የምክር ቤት አባላቶችም እየደገፉት አይደለም። ስለዚህ ኢራን የኔታንያሁን የጦርነት ፖሊሲ የሀገር ውስጥ ቅቡልነት በማሳጣት ልትሰራ ይገባል በማለት ምክራቸውን ለግሰዋል። በዚህም ጦርነቱ ከወዲሁ ሊረግብ እንደሚችል ግምታቸውን ሰጥተዋል። በዚህ ዙሪያ አስተያየታቸውን የሰጡት የኮሎምቢያ ዩኒቨርሲቲ የኢኮኖሚክስ ምሁሩ ጄፍሪ ሳች፣ እስራኤል ዘወትር ለምትፈጽመው የህግ ጥሰት በእሷና በደጋፊዎቿ የሚሰጠው እስራኤል ራሷን የመከላከል መብት አላት የሚለው ነገር በእጅጉ አሳፋሪ ነው ብለዋል። ከሰሞኑን የፈረንሳይ መንግስት እስራኤል ራሷን የመከላከል መብት አላት የሚል መግለጫ ሰጥቷል። እነዚህ ሀገራት ሆን ብለው ሌላን ሀገር ለማውደም ሲፈልጉ ለእስራኤል ወግነው ራሷን የመከላከል መብት አላት ይላሉ። ለመሆኑ ኢራን መጀመሪያ ጥቃት ሰንዝራ የምታውቀው መቼ ነው? ታዲያ ጥቃት በሌለበት ራስን መከላከል ማለት ምን ማለት ነው? የኢራን መንፈሳዊ መሪ አያቶላ ኳሚኒ በበኩላቸው ጦርነቱን ሳንፈልግ ጀምረውታል። ስለዚህ ስንፈልግ የምናቆመው እኛ ነን ብለዋል። በሌላ በኩል እስራኤል አያቶላ ኳሚኒን የመግደል ዕቅድ እንዳላትም ተሰምቷል። አሁን ላይ ልክ እንደ ቀድሞ ሁሉ የእስራኤል ዋናው ፍላጎት አሜሪካንን ወደዚህ ጦር አስገብታ ከፍተኛ ቀውስ የሚያስከትል ትልቅ ጦርነትን መፍጠር ቢሆንም እስካሁን ትራምፕ እኛ አንገባበትም፣ ነገሩን በሰላም ለመቋጨት እንጥራለን በሚለው አቋማቸው እንደጸኑ ነው። እስራኤል የአሜሪካ ጦር መሳሪያዎችን የመጠቀሟ ነገርም አሜሪካ እስከዛሬ ለእስራኤል ከረዳቻቸው ብዛት ካላቸው መሳሪያዎች አንጻር ከነዛ መሃል የሆኑ ናቸው ተብሏል። ትራምፕ አሜሪካንን ወደ ጦርነት አላስገባም ካሉ እስራኤል መሸነፏ ስለማይቀር ከመሆኑ በፊት ግን እሱን ሊገሉት ይችላሉ በማለት ፕሮፌሰር ሚሻመር ተናግረዋል። እስራኤላውያን በጣም ብዙ ሎቢስቶችን ተጠቅመው የአሜሪካንን መንግሥታትና ውሳኔዎችን እንደፈለጉ ያዞራሉ። አሁን ትራምፕ በአቋማቸው ጸንተው ወደ ጦርነቱ ካልገቡ ያለ ምንም ማመንታት ሊገድሏቸው ይችላሉ። ውዴ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ላይክና ሰብስክራይብ ማድረግ አትርሱ፣ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ